የተሰማው ዜና የምስራቅ አፍሪካን ተገለባባጭና ተለዋዋጭ ሁኔታ ብቻ የሚያሳይ አይደለም። የመሪዎችን መርሄለሽነትና የሰላም ጸርነትን ማመልክቶ ብቻ አይበቃውም። ብዙ ያስብላል። ከጥቂት ዓመታት በፊት ሻዕቢያ በኢትዮጵያ ጀቱም በጀቱም ወለል ብሎ የተከፈተለት ነበር። ከጥቂት ዓመታት በፊት ብሔራዊ ቤተ መንግስትም፣ ብሔራዊ ባንክም ለሻዕቢያ ክፍት ነበሩ። ከጥቂት ዓመታት በፊት የሻዕቢያ ደጋፊዎች ከቤተ መንግስቱ አምስተኛ በር ፊት ለፊት ከሸራተን ሆቴልም ትይዩ ከኢትዮጵያ የተገነጠሉበትን ቀን ኢትዮጵያን እየተሳደቡ በዳንስ ያከብሩ ነበር። መንግስትም ድግሳቸውን የሚያደምቅ የሚደንስ ውሃ ይከፍትላቸው ነበር። ጉዳት አድራሾች እንዳይተናኮሏቸውም ጠባቂ ጦር ያሰማራላቸው ነበር። በአዲስ አበባ ኢትዮጵያውያን የሚታሰሩትና የሚሰወሩት በሻዕቢያ ደጋፊዎች ጥቆማና መልካችነትም ነበር። ይህ ሁሉ አሁን ነበር ሆኗል ነበር፣ እንዲህ ቅርብ ነበር እንዴ! እንዲሉ ጣይቱ ብጡል፣ ትናንት የተሰማው ዜና የነበርን ቅርብነት አሳምሮ የሚያስረግጥ ነው። የሆደድ ብልጽግና ከለንደንም የበለጠ ሰላማዊ ከተማ ነች፣ ይህም የሆነው እኛ ስለ መራናት ነው በሚላት አዲስ አበባ ውስጥ 224 የኤርትራ መንግስት ተላላኪዎችን ይዣሰርኩ ብሏል። ከሻዕቢያ ጋር ሲጣላ የኤርትራውን አገዛዝ ግፍና በደል ሸሽተው ኢትዮጵያን አምነው ወደ ኢትዮጵያ የገቡ ሰዎች ችን በኢሳያስ አፈወርቅ የተላላኪነት የሚከሰው ይኸው የብልጽግናው ስብስብ ኤርትራውያኑን እስር ቤት ውስጥ ጭምር መግደሉ ተሰምቷል። ሻዕቢያን ሸሽተው የኢትዮጵያን ሕዝብ አምነው ኢትዮጵያ ውስጥ የገቡትን ኤርትራውያንን በጅምላ እያፈሱ ያሰሩት ብልጽግናዎች በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 በሚገኝ እስር ቤት ውስጥ ካጎሯቸው ሰዎች መካከል ሃኒባል ሰለሞንና አታክልቲ ኢሳያስ የተባሉ የ18ና የ20 ዓመት ወጣቶችን ባሳለፍነው ጥር ገድለዋል። 11ዱን ደግሞ በጥይት ደብድበው አቁስለዋቸዋል። ሕክምናም ከልክለዋቸዋል። ይህ ሁሉ ጉዳይ ሲነገር ከሰነበተ በኋላ 224 ኤርትራውያን ን የሻዕቢያ ሰላይ ናቸው ብሎ መያዙን እነዚሁ የአዲስ አበባ ሹማምንት አስታውቀዋል ዋናው የሻዕቢያ ወኪል ግንባር ቀደሙ የአስመራ መንግስት ሰላይ እናንተ አይደላችሁ ምን ያላቸው የለም የራሱን መንግስት ለሻዕቢያ ሰልሎ ማቅረብ የእናንተ ስራ አልነበረም ወይ? ደግሞስ ሻዕቢያ እናንተን ተጠቅሞ የኢትዮጵያን ጓዳ ጓድጓዳ ቦርቡሮ አላወቀም ወይ? እናንተ ገልጣችሁ ያልሰጣችሁት ምን የቀረ ነገር፣ ከፍታችሁ ያላሳያችሁት ምን ስውር ጉዳይ ኖሮ አዲስ አበባ ሊሰልላችሁ 224 ሰው በአንድ ከተማ ላይ ያሰማራል ብሎም የተከራከራችሁ የለም። እዚህ ጋር ጥቂት ማስረጃዎችን እንጠቅሳለን። አንድ የሻዕቢያ ባለስልጣን በአራት ኪሎ ያለነው እኮ እኛ ነን ሲሉ በኩራት የተናገሩበትን በዋቢነት እናነሳለን። በአዲስ አበባ አንድ የአምባሳደር ሹፌርና ጠባቂ በጥይት ተደብድበው የተገደሉበትን ሁነትም እናስታውሳለን። በአንድ ወቅት የወደድ ብልጽግና የሚመራው የደህንነት መስሪያ ቤቱ ትግርኛ የሚናገር ሰው በቸገረው ጊዜ ኤርትራዊ ኃላፊ የቀጠረበትን አስደናቂ የአገር ክህደትም እንገልጣለን። ከሁለት ዓመት በፊት መለሎው ወዲ ካሳ ከአስመራ ተነስተው ወደ አዲስ አበባ ሲያቀኑ ኢንሳም መከላከያ የሚጎበኙት ዘንድ ክፍት ሆኖላቸው ነበር። ከዚህ አስቀድመው ግን ከኢትዮጵያ መከላከያና ደህንነት ጋር ተጣምረው ይሰልሉ የነበሩ ሰራተኞቻቸውን ህቡ አስገብተው ነበር። ይህንንም በተመስገን ጥሩነህ አንደበት እናነሰዋለን። ሻዕቢያ እንደ መንግስት ሳይሆን እንደ ወንጀለኛ ቡድን የኖረ የረባይ መንግሥትነት ጠባይ ሳይኖረው የጃጀ ጎረቤቶቹን በመዝረፍና በመውረር መክበርን የስልጣንና የሀብት ምንጭ ያደረገ ስብስብ መሆኑን የተባበሩት መንግስታት ጭምር አውጆት በዚህ ጠባዩም ማዕቀብ ሲጥልበት ኖሯል። ከዚህ ቀደምም አዲስ አበባን እንደ ባግዳድ አደርጋለሁ ብሎ የህዳሴ ግድብም ላይ ቦምብ ጥላለሁ ብሎ ወኪሎቹን ሲልክ ነበር። እነዚህኞቹ ወኪሎቹ ግን ከየመንም ከቤንሻንጉል በቀላሉ እየተያዙ ሲናዘዙ ነበር። እንዲያም ሆኖ አዲስ አበባን እንደ ባግዳድ ሳይሆን ኢትዮጵያን እንደ ኢራቅ ለማድረግ አልተቸገረም። ምስጋና ለብልጽግና ይሁንና ኢትዮጵያን አተራምሶ ኢትዮጵያን ዘርፎና ውስብስብ የስለላ መዋቅሩን አሰማርቶ የልቡን አድርሷል። እንዳም ሆኖ በአንድ ከተማ 224 ሰላዮችን አሰማርቶ የሚንቀዋለል ነሆለል አድርጎ መመልከት አይቻልም። በእርግጥ በአዲስ አበባ የተያዙት ሻዕቢያን ሸሽተው አዲስ አበባ የገቡ ኤርትራውያን ወይስ በሻዕቢያ የተላኩ ሰርገው ገቦች የሚለውም ቀልብ ሳቢ ነው። ሰለሞን እያሱ ወይንም ወድ እያሱ በሚባለውና የኤርትራ ፕሬዚዳንት ቢሮ በሚሰራ ከፍተኛ የፈንጂ ባለሙያ ስልጠና ጀመሩ። ስድስት ወራት ፈጀባቸው። በአስመራ የሕዝብ መሰብሰቢያ ቦታዎችም ተመሳስለው በመግባት ፈንጂውን እንዴት ማጥመድና ማፈንዳት እንደሚችሉ በተግባር አሳዩዋቸው። ኢትዮጵያ መጥተው ፈንጂውን ሲያፈነዱ ግራ አይጋቡ በሚል ይህ ዘገባ ከ15 ዓመታት በፊት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ያሰራውና በኢቲቪ ካሰራጨው ዶክመንተሪ የተወሰደ ነው። በወቅቱ ለዚያ ዶክመንተሪ አዲስ አበባን እንደ ባግዳድ የሚል ርዕስ ተሰጥቶት ነበር። ያ በቴሌቪዥን የተሰራጨ ዝግጅት በርካታ ተመልካቾች ያዩትና በተደጋጋሚ የተላለፈ ቢሆንም በአገሪቱ የፖለቲካ ኃይሎች ዘንድ ግን የኢህአዴግ ፕሮፓጋንዳ ተደርጎ ታልፎ ነበር። እንዳም ሆኖ ይህ አዲስ አበባን እንደ ባግዳድ የማድረግ ሻዕቢያዊ እቅድ መጀመሪያ ለዓለም የታወቀው በተባበሩት መንግስታት በኩል ነው። ኢትዮጵያ ቴሌቪዥን በወቅቱ ይህንን ዶክመንተሪ ያቀረበው ያ አዲስ አበባን እንደ ባግዳድ የማድረግ ውቅድ ከከሸፈ ከአንድ ዓመት ከመንፈቅ በኋላ ነበር ይህ በምስሉ ላይ የሚታየው የዘጋርዲያን ዘገባ የአፍሪካ ሕብረትን ስብሰባ ለመታደም የአገር መሪዎች አዲስ አበባ ሲገቡ በሸራተን ሆቴልና በቤተ መንግስቱ አቅራቢያዎች በርካታ ቦምቦችን በማፈንዳት የሻዕቢያን ሰላዮች ከተማዋን እንደ ባግዳድ የማድረግ እቅድ ተሰጥቷቸው እንደነበር፣ መርካቶንም በቦምብ የማጋየት ውጥን ይዘው ተሰማርተውም እንደነበር፣ ይህ ሁሉ እቅድ ግን ሳይተገበር በኢትዮጵያ መንግስት የደህንነት ሰዎች እንደተደረሰበት ያትታል። ይሄኛው በምስሉ ላይ የሚታየውና የተባበሩት መንግስታት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር ጁላይ 18 2011 ያወጣው ባለ 417 ገጽ ሪፖርት የኤርትራው አገዛዝ አዲስ አበባን እንደ ባግዳድ ለማድረግ የሚያስችለውን ኦፕሬሽን ሲያካሂድ ኢላማዎቹ ቤተመንግስቱ፣ ሸራተን ሆቴልና አካባቢው ብቻ እንዳልነበሩ ያትታል። የኢትዮጵያን የሽብር ተግባራት በሚመሩት ጀነራል ጣመ ጎይቶ መመሪያ የተሰጣቸው ኢትዮጵያውያንና ኤርትራውያን የአፍሪካ ሕብረት ዋናውን ጽህፈት ቤት፣ ለንደን ካፌ፣ አክሱም ሆቴልና ፍሉሃ ላይ ቦምብና ተቀጣጣይ ፈንጆችን እንዲያፈነዱ ነበር በማለት የምርመራ ሪፖርቱን ለጸጥታው ምክር ቤት አቅርቧል። ጥያቄው ሻዕቢያ አዲስ አበባን እንደ ባግዳድ የማድረግ እኩይ ዓላማ ለምን አስፈለገው? መርካቶ ላይ ባሉ ለፍቶ አዳሪዎች ቦምብ መጣልን ለምን አሰበ? ለንደን ካፌስ ቢሆን መለስ ዜናዊና ስዩም መስፍን በዚያ ይገኙበት፣ እዚያም ተኩሶ ሰው ለመግደል ለምን ተመኘ? ፍልውሃስ ቢሆን ሳሞራ ይኑስ ሻወር ሊወስዱ አይገቡ በዚያም ቦምብ አፈንድቶ ሲቪል ኢትዮጵያን ለመግደል ለምን ወጠነ የሚል አይደለም። ዓላማው ኢትዮጵያን ማድቀቅ መበተንና ሰላም መንሳት እስከሆነ ድረስ የሚራራለት የኢትዮጵያ ነፍስ አይኖርም። እናም ኢትዮጵያውያንን በመግደልና ሰላም በመንሳት ታላቅ መስሎ ለመታየት፣ በፈራረሰች ኢትዮጵያም ላይ ጀግና መስሎ ለመፎከር የሚያደርገው ጥረት ነው። ለዚያም ነው ከስያሜው ጭምር አዲስ አበባን እንደ ባግዳድ አዲስ አበባ ላይክ ባግዳድ የሚል ርዕስ ሰጥቶት የነበረውን ኦፕሬሽን ያሰማራው። እንዲህ ያለው የሻዕቢያ ውጥን በኢትዮጵያ ደህንነት ኃይሎች ከከሸፈ ከዓመታት በኋላ የብልጽግናው ቡድን ስልጣን ሲይዝ አዲስ አበባን እንደ ባግዳድ ሳይሆን ኢትዮጵያን እንደ ኢራቅ የማድረግ እድሉን አገኘ። ብልጽግናም ለዘመናት የሻዕቢያ እቅድ ሲያከሽፉ የነበሩትን ሰዎች ኤርትራን ሰልላችኋል በሚል ወንጀል ሰብስቦ አሰራቸው። ለዚህ ተግባሩም ከአስመራው አገዛዝ ምስጋና ተቸረው። ከዚያን ጊዜ ጀምሮም አዲስ አበባ የሻዕቢያ የደህንነት ሰዎች መናኸሪያ ሳትሆን ማዘዣ ጣቢያ ሆነች። በጀኔራል አብርሃ ካሳ የተመራ የኤርትራ የጦር ጀኔራሎችና ከፍተኛ መኮንኖች ልኡካን ቡድን በከንቲባ ጽህፈት ቤት በመገኘት ጉብኝታ አደረግም። ዛሬ ከሁለት መቶ በላይ የደህንነት ሰዎች በአዲስ አበባ አሰማርተው ያዝንባቸው የሚባልላቸው እነዚህ የአዳነች አቤቤ ቢሮ ወለል ብሎ እንደተከፈትላቸው ሲዘገብላቸው የነበሩት እነ አብርሃ ካሳ ናቸው። ብርጋዴ ጄኔራል አብርሃ ካሳ የኤርትራ የደህንነት ሹም ብቻ አይደሉም። አዲስ አበባን እንደ ባግዳድ እናድርግ በሚለው የጥፋት ዘመቻም ሆነ በሌሎች ጸረ ኢትዮጵያ ተግባራት ጥርሳቸውን የነቀሉ የአቶ ኢሳያስ አፈወርቂ ቀኝ እጅ ናቸው። ከጥቂት ዓመታት በፊት የአዲስ አበባ ከንቲባ ቀይ ምንጣፍ አንጥፎ የሚቀበሏቸው፣ ከአስር ዓመታት በፊት አዲስ አበባን እንደ ባግዳድ የማድረግ ዕቅድ የነበራቸው አብርሃ ካሳ አሁን ደግሞ በአዲስ አበባ ያሰረጓቸው 224 ሰላዮች ተያዙ ተብሎላቸዋል። ይህንን ክስ ይዘው ብቅ ያሉት የወደድ ብልጽግናዎች ግን ታቻምና አዲስ አበባን ብቻ ሳይሆን ቤተ መንግስቱና ማዘጋጃ ቤቱም የሻዕቢያ ደህንነቶች መተራመሻ እንደነበር አይናገሩም። በ2010 ዓ ም የብልጽግናው ስብስብ የኢትዮጵያ ደህንነት መስሪያ ቤትን አፍርሶ ኤርትራን ሰልለው ነበር በሚል አገራቸውን ከና ብርሃ ካሳ የውድመት እቅድ የተከላከሉ ኢትዮጵያውያንን አስሮ የነጀኔራል ጣዕመ ጎይቶም ሰዎች ግን ሰውም ሲገድሉ ሰውም ሲያፍኑ ንብረትም ሲዘርፉና ዶላር እንዲነግዱ ሲፈቀድ ከቤተ መንግሥቱ ሦስት ኪሎ ሜትር በማይርቀው የኢትዮጵያ ሆቴል አካባቢ ነበሩ። እዚህ ጋር አንድ አስገራሚ እውነት አለ። በሁለት በ2013 ዓ ም ሻዕቢያና የኦህደድ ብልጽግና የአማራ ብልጽግናንና አጋሮቹን ምክትላቸው አድርገው በትግራይ ክልል ሲዋጉ ከሁሉም የአገሪቱ መስሪያ ቤቶች ትግርኛ የሚናገር ሰው እንዲታሰር ወይም ከስራ እንዲባረር አደረጉ። በዚህ መመሪያ መሰረትም በደህንነት መስሪያ ቤት ውስጥ የተገኙ አትክልተኞችና የጥበቃ ሰራተኞች ጭምር ተለቃቅመው ተባረሩ፣ ታሰሩ፣ የተፈረደባቸውም ተገደሉ። እንዲያም ሆኖ ኦህዴዶች በደህንነት መስሪያ ቤት ውስጥ ትግርኛ ተናጋሪ የማኅበራዊ ሚዲያ ሰዎችን የሚሰልል ሰው ፈለጉ። የትግርኛ ተናጋሪ ኦፊሰር እጥረት የገጠመው የስለላ መስሪያ ቤቱም ለአለቆቹ ሻዕቢያዎች ይህንኑ አማከረ። ሁለት ኤርትራውያንን ትግርኛ ተናጋሪዎችን ሰጥተውት በውጭ ምንዛሬ ደመወዝ ቀጠረ። የራሱን ዜጎች ለመግደልና ለመሰለል በአዲስ አበባ ውስጥ እንዲህ ያለ ተግባር ይፈጽም የነበረው የኦህደድ ብልጽግና ነው እንግዲህ፣ ዛሬ በድንገት ተነስቶ 224 የሻዕቢያ ሰላዮችን ያዝሁ ሲል የሚደመጠው። በእርግጥ ሻዕቢያዎች ይህንን አይክዱም። እንኳን አዲስ አበባ ቤተ መንግስት ያለነው እኛ ነን ይሉ ነበር። በዚያ አፍላ የፍቅራቸው ሰሞን አንድ የኤርትራ ባለስልጣን የሻዕቢያ ደጋፊዎችን በዙም ሰብስበው የተናገሩት ንግግር ይህንን ጉዳይ የበለጠ ይገልጸዋል። እኒህ ባለስልጣን ኢትዮጵያ እየፈራረሰች ነው ይህ ኛ ጥቅም አንጻር እንዴት ይታያል ተብሎ ለተጠየቁት ጥያቄ ሲያብራሩ አራት ኪሎ ያለ ነው እኮ እኛ ነን በማለት ሲናገሩ እንዲህ ይደመጣሉ። ኢትዮጵያ እያስተዳደራት ያለው ማን ነው? እኛ እኮ ነን። ሁሉም ነገር እኮ በእጃችን ነው። እኛ የማናውቀው ነገር እኮ የለም። እኛ እኮ ስራችንን ነው የምንሰራው። ስለ ኢትዮጵያ እንጨነቅ፣ ስለ ኢትዮጵያ እንቅልፍ አንጣ። የሚያሳስበን አብይም ኢትዮጵያም አይደሉም። እሱ የኛ ራስ መታት አይደለም። አራት ኪሎ እኮ ቁጭ ብለን ያለነው እኛው ነን። ሻዕቢያዎች እንዲህ አድርገው ሲንሰራፉበት በነበረው አገር ነው እንግዲህ የብልጽግናው መንግስት 224 የሻዕቢያ ደህንነቶችን ያዙ ብሎ ይዘፈንልኝ የሚለው በእርግጥ ሻዕቢያ ገና በ2010 ጀምሮ በአዲስ አበባ ይፋዊም ድብቅም ቢሮዎች ከፍቶ ሀብት ሲዘርፍ ሸሽተው ወደ ኢትዮጵያ ሄዶ ኤርትራውያንን ሲያፍንና ሲገድል እንደነበር ኤርትራውያንና አገር ወዳድ ኢትዮጵያውያን ሲታዘቡ ነበር። በመከላከያ፣ በደህንነትና ውጭ ጉዳይ በብዛት ያስገባቸው ሰላዮቹ ኢትዮጵያ ጓዳው እንድትሆን አግዘውታል። ሆኖም በ2015 ዓ ም በደቡብ አፍሪካ ህዋሃትና ብልጽግና የሰላም ስምምነት ሲፈራረሙ ሻዕቢያ ስልቱን ቀይሯል። ከይፋዊና መደበኛ የስለላ ስራ ወጥቶ ስለላውን በህቡ ማድረጉም ታውቋል። በወቅቱ የደህንነት ኃላፊ የነበሩት አቶ ተመስገን ጥሩነህ በጸጥታው ካውንስል ስብሰባ ላይ በይፋ የምናውቃቸው የሻዕቢያ ሰዎች በድንገት ጠፉብን ሲሉ መናገራቸውም ሾልኮ ወጥቷል። ብልጽግና የስልክ ምልልሶችን ቁጭ ብሎ ከማዳመጥ በዘለለ የረባ የስለላና የደህንነት ስራ መስራት የማይችል ደካማ እንኳን ለሰላሳና አርባ ዓመታት የደደረ የደህንነት መዋቅር ያለውን የሻዕቢያ የስለላ መዋቅር ይቅርና የእስር ማዘዣ ወጣባቸውን ከሁለት መቶ በላይ ሰዎች መያዝ የተሳነው አቅመቢስ መሆኑን የሚያውቀው የጀኔራል አብርሃ ካሳ ቢሮ 224 የኤርትራ ሰላዮችን ያዙ የሚለውን ሲሰማ የኋላ ጥርሱ እስኪታይ ሊስቅ ይችላል። ሻዕቢያ አዲስ አበባን አመድም ባግዳድም ያደርግልኛል ብሎ የሚያስበውን የትኛውንም የጥፋት ውጥ ሊያቅድ እንደሚችል ቢታወቅም ከዚህ የጥፋት ተግባሩ ግን የኦህደድ ደህንነት ይታደገዋል ተብሎ አይገመትም። ሻዕቢያ እሱ ፈዳይን የሚላቸውን አጥፍቶ ጠፊዎች ጭምር እያሰማራ በመግደል የሚታወቅ ደጋግሞም ግድያ ከሞከረባቸውና ከፈጸመባቸው ከተሞች መካከል አንዷ አዲስ አበባ የሆነች በዚች ከተማ ልማትና ሰላም ደሙ የሚፈላ መሆኑ በተደጋጋሚ የታየ ነው በ1969 ዓ ም ኮሎኔል መንግስቱ ኃይለማርያምን በ2001 ዓ ም መለስ ዜናዊንና የከተማ ነዋሪዎችን በመግደል አዲስ አበባን እንደ ሽብር ማዕከል የማድረጉ ጥረት ሲሞክር የኖረ በቀደመው ጊዜ እንደ ተስፋሚካኤል ጆርጆ ያሉ በአዲስ አበባ የሚኖሩ ተቃዋሚዎቹንም እየረሸነ የሄደ የሽብር ኃይል መሆኑን የተባበሩት መንግስታት ጭምር የዘገበለት ጉዳይ ነው። በጀኔራል አብርሃ ካሳ የተመራ የኤርትራ የጦር ጀኔራሎችና ከፍተኛ መኮንኖች ልኡካን ቡድን የኢንፎርሜሽን መረብ ደህንነት አስተዳደርን ተጎበኘ። ኢትዮጵያን እንደ ኢራቅ ለማድረግ ከብልጽግና ጋር ተባብሮ የሰራው ሻዕቢያ ዛሬ አዲስ አበባንም እንደ ባግዳድ ሊያደርግ ቢነሳ የሚያቆመው አካል ይኖራል ተብሎ አይገመትም። የአስመራው አገዛዝ በቀደመው ጊዜ በኢትዮጵያ መሪዎች ላይ ግድያ ለመፈጸም በመሞከር ለገበያ በወጣ የመርካቶ ህዝብ ላይ፣ በእንግድነት በተገኙ አፍሪካ መሪዎች ላይ፣ ለመዝናናት ካፌ ውስጥ በተሰባሰቡ ሰዎች ላይ፣ ለመታጠብ ፍል ውሃ በገቡ ነዋሪዎች ላይ ፈንጂ በመጣል የማውደም እቅዱ ሲከሽፍበት ኖሯል። ከ2010 እስከ 2015 ዓ ም የነበረውን የጥፋት ዘመኑን በማስተባበርና በኢትዮጵያ ውስጥ የነበሩ የኤርትራ መንግስት ተቃዋሚዎችን እንዲገድልም እንዲያስርም በማገዝ የሰራው የኦህደድ ብልጽግና ደግሞ ሽርኩ ነበር። በተለይም በ 2012 ዓ ም ኤርትራውያን የሻዕቢያ ተቃዋሚዎች በአዲስ አበባ ሆቴሎችና መኖሪያ ቤታቸው እንዲሁም መኪናቸው ውስጥ እንዲገደሉ ሲደረግ ከርሟል። ለአብነት በነሐሴ ወር 2012 ዓ ም በአዲስ አበባ የሚገኘው የኤርትራ ኤምባሲ የሻዕቢያን ተቃዋሚዎች ሲገድል ከርሞ አንድ ኦፕሬሽን ሲከሽፍበት ይህንን ምስጢር አውጥቶ የሰጠውና እቅዱ እንዳይሳካ ያደረገው የአምባሳደር በየነ ርዕሶም ሹፌር ነው በሚል መኪናው ውስጥ ሹፌሩ እንዲገደል ተደርጓል። ሹፌራቸው ተክላይ ሰመር የተገደለው በዚሁ ሻዕቢያ አዲስ አበባን የሞት ማዕከል እያደረገ በሚቀጥልበት ሰሞን ነበር። ተክላይ የአቶ በየነ ሹፌር ብቻ አልነበረም። በኤርትራ ኤምባሲ የደህንነት ባልደረባም የአምባሳደሩ የግል ጠባቂም ነበር። ሆኖም በአዲስ አበባ ብልጽግናና ሻዕቢያ ሊፈጽሙት የነበረውን የግድያ ዕቅድ አሳልፎ ሰጥቷል በሚል ተገድሏል። አዲስ አበባን ሻዕቢያ እንዲህ ያሉ ወንጀሎች የሚፈጸምባት ከተማ ብቻ ሳትሆን እንደ ሞቋዲሾም እንደ ባግዳድም ሊያደርጋት የሚቋምጥ ቢሆን ከእሱ ጠባይ አንጻር የማይጠበቅ አይደለም። ብልጽግና ግን 224 ኤርትራውያንን አዲስ አበባን ሊያሸብሩ ሲሉ ያዝኳቸው ሲል ፈገግ ማስባሉ አይቀርም። የአዲሃሎው የአዛውንቶች ክበብ የአራት ኪሎ የአንድነት ፓርክ ለመሰለል 224 ሰዎችን ማሰማራት እንደማያስፈልገው አሳምሮ ያውቃል። በሀገራቸው የተፈጸመባቸውን በደል ሸሽተው የኢትዮጵያን ሕዝብ አምነው አዲስ አበባ የገቡ ሰዎችን ግን ልክ አማሮችን የጽንፈኛው ታጣቂዎች እያለ፣ የትግራይ ሰዎችን የወያኔ ወታደር የነበሩ በሚል ፍረጃ፣ ኦሮሞዎችን የሽብር ቡድኑ ሲል እያለ እንደሚያስረውና እንደሚገድለው ኤርትራውያኑ እንዲሁ እያደረጋቸው ነው። መልካሙ ሁሉ በመመኘት በዚሁ እንሰናበታለን።